አማረ ማስጣታችም ይሰላም ሰላም፣ ወደ ፋሚሊዎች እንደምንድን ናችሁ? እኛ አለን። እንግዲህ ያው ዛሬ ያው በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ እነ ሳሚሊያ ነው ያው ሰሞኑ እየተፈጠረ ያለውን ነገር እናንተም ታውቃላችሁ። በጣም ብዙ ነገር ተፈጥሯል። ሙም ያለችበት ሁኔታ በጣም የሚያሳዝን ሁኔታ ላይ ነው ያለችው። ደምታማለች። እኔ ከአሁን በፊትም ተናግሬ ያለው ስላለው ነገር ይባስ ብሎ ደግሞ ከቀን ወደ ቀን እየባሰና እየተጨማመረ ነው የመጣ ያለው ነገር፣ እና ባለፈውም ቪዲዮ እንዳያችሁ ስትመታ ያሁሉ ጥቃት ሲደርስባት ሁሉ ነገር አይታችኋል። ያንን ሁሉ ሲደርስባት ያለ አንድ ነገር አንድ ሰው እንዴት ሊያደርግባት ይችላል? እዚህ ጋ ያቺም ሰው ያለ ምንም ምክንያት ተነስታ ልትመታትም እንደዛ ጥቃት ም ልታደርስባት አትችልም። የራሷ የሆነ ምክንያት አላት። ያንን ምክንያት እንዲፈጠር ያረገው ሰውና አካል ደግሞ አለ። ያንን እንዲፈጠር ያደርገው አካል ተጠያቂ የሚሆንበት መንገድ አለ። እሱን ተጠያቂ ይሆናል እንጂ ካለምንም ተነስታ የማትታወቅ ሰው መታ መማታት ማለት በጣም ትልቅ እና አስነዋሪ ነገር ነው። አንድና አንድ ታመመች ተብሎ እንደዚህ አይነት ጥቃት ማድረስ አያስፈልግም። እና ዛሬ መጣሁት እኔ የሚትን አገኛትና ስለዚህ ነገር አወራታለሁ። የሚትን ነግሪያታለሁ ስላለው ነገር ቁጭ ብዬ ይሄ ነው ምክንያቱ እንደዚህ የሆነበት ምክንያት ብዬ በግልጽ እና በግልጽ ነው ማወራት ስለዚህ እንጂ ከመሬት እየተነሱ እሷ ታማለችና እየተባለ እየተረበደበች መዝለቅ የለበትም። ምንም ብትሆን የባሩክና የሕፃኑ አሁን ለተወለደው ልጅ እናት ነች። ስለዚህ እየተነሱ ስትመታ እንደምታዩ ሳሚም የራሱ ችግር አለበት። ችግር አለበት ስል ይሄ የሚያደርገው ስራ አግባብ ያልሆነ ስራ እያደረገ ስለሆነ እሱም ተጠያቂ ነው። እሱም እያደረገ ያለውን ነገር አውቃለሁ፣ እንቆቅልሹን፣ ሚስጥሩን ሁሉን አውቃለሁ። ለሚ ነግራታለሁ። ሚት ደግሞ ይህንን ነገር ማድረግ አለባት። ይህንን ነገር መፍታት እሷም ምንም በምንችለው አቅም ይህንን ለመፍታት ነው የመጣሁት። እንግዲህ ያው ያለውን ነገር አብረን እናያለን እንጂ ዝም ብለን የምንዘልቅ ነገር አይደለም። እሷን ስትደበደብ ዝም እያሉ

ልክ ያለው ይሰራ ነው። አንቺ አንቺ ምንም ከአቅሜ በላይ የሆነ ነው። ምንም እኮ አንቺ ምን ምንም ብልሃት ይጠፋሻል። ልውል እኔ ምንም ማድረግ አልቻልኩም። እንዴት ነው ምንም ማድረግ አልቻልኩም? ምን ላርግ? እሱ ዘይ አይውልም አይደለ እንዴ ሳሚ። አማራሽ ማስወጣታችሁ ወይስ አንቺ ማልሽበት እየተባበርሽ ነው? ምን እንዴት አለ ኬት እንደተላከች እራሱ እኔ የማውቀው ነገር የለም። እሱ ይተባበራላታል፣ ከጎና ቆሟል። ከዛም በኋላ እሷም ደግሞ የምትለው ነገር አሰማም። እኔም ደግሞ ምንም አቅም የለኝማ። አንዴ ከዚህ በላይ ምን ላርግ? አልሞታለቻችሁ እ

በራሷ ብን ብላ እንድትሄድ ማድረግ እኮ ትችላለሽ። አሁን ዛሬ ራሱ ከጠዋት ጀምሬ ሂጂ በቃ ስላት፣ አሁን አልሄድም እሱ ሳይመጣ ጭራሽ አልሄድም እሱ ሳይመጣ ሂጂ ማለት አይደለም፣ እሷ እንድትሄድ ራሷ ብን ብላ እንድትሄድ፣ አንቺ የማየውን የማየውን ነገር እያደረግሽ እሷን እያናደድሽ እንድትወጣ ማድረግ ትችላለሽ። እኔ እኮ የእሷን ማናደድበት ሰዓት ትንሽ ሰከንድ ራሱ አንተ ከአንተ ጋር የተቀመጥኩት አሁን ራሱ እሷ ስለተኛሽ ነው አንዱ ልጁ ሳጠባ የዛኛው ጥጦ ሰራ፣ የዛኛው ጥጦ ሰራ። ከዛም በኋላ ያኛው ይነሳል፣ ምግብ ይበላል። ስንት ነገር አለብኝ፣ እሷ ምግብ መስራት አለብኝ። ከዛም በኋላ ቤት ደግሞ አላፍትና፣ እኔ ላይ ብቻ ነው፣ ማንም የለም። እንደምታየው፣ እንደ ምን ላርግ? እኔ ላይ ለምን ትፈርዳለህ? እየፈረድኩ አይደለም፣ ግን በቃ አሁን ላይ እልሽ፣ እሷም ከዚህ ካልወጣች በቃ እሷም ከዚህ ካልወጣች ችግር ነው። ስለዚህ ቆይ ሲጀመረ እኔ ባላገራት ጀመር ማለት ነው። እኔም ማድረጉን አውቃለሁ። ምን እንዴት እንደማስወጣት ታሳይሻለሽ። እ አንቺ ወንድ ነው ሴት ነው እንዴት ነው? ምንም አላውቅም። ረ አረ ይሄ ወንድ ነው አላውቅም። ፀጉሯን ሴት እኮ ነኝ። ስሚ፣ ይሄ ወንድ ነው። እናንተ ጎረምሳ አስቀምጣችሁ፣ ጎረምሳ አስቀምጣችሁ እንዴት ይወጣል? ዝብግቢረ ሲጀመር እናንተ ጎረምሳ እንዴት ይወጣል? እኔ ን ደበደበኛል። እ ሄ አንተ ኮ ይሄ ድምጿ ነዋ። አይገረመክ ጉልበቷ ብታየው ማለት ነው። እግዚአብሔርም ብታየው አይደለም። እኔ እኔእኮ ባለፈው ተቆጣታለሁ ብዬሽ እንዴት እንዳሽቀነጠረችኝ ብታይ ግን እኔ በቃ ከአቅሜ በላይ ስለሆነች ነው ዝም ያልኳት። ማለት ምን ማድረግ ይችላል እና ታዲያ ይህም እንዴት መደብደብ አይደለም፣ ከዛ በላይ ያረጋታል እንጂ በቃ የለ። አሁን እኔ ነገርኩሽ፣ በቃ በብላታ ሶጫት። ሳሚም ያለ አንድ ነገር ሴራ ስሮ ነው የመጣው ይዟት ይዞት ይዞት አልኩኝ የመጣው ይሄን ወጠብሻ ያለ አንድ ሰው

ይሄ ሰውማ ያን አንድ ነገር እዚህ ቤት አልመጣም። አብረው ተባብረው ከሳሚ ጋር ደግሞ ባት ያመጣት ወዶ መሰለሽ? ጸበል ሲሄድም የውሸት እንደሆነ ነው የተረዳሁት። ሲጀመር ከሳሚ ጋር ተባብሮ ነው የሆነ ነገር አለበት። አንደኛ ይህቺ ልጅም ላንድ ምክንያት እዚህ ቤት አትመጣም። ሴት ልጅ ደግሞ እሱም እዚህ ቤት አትወጣም የምልበት ምክንያት የሆነ ሴራ ስለለው ነው። ሴት ልጅ እንዴት ነው የወንድ ድምፅ ሲያወራ እናንተ የምትተቀበላቸው? ያስገባችሁት እሱ እኮ ነው። እኔ እኮ አልተቀበልኳትም። ዛሬ እራሱ አልተቀበልኳትም። እሱማ የራሱን ሴራ ይዞ የመጣው ጠንስሶ የመጣው እሱ ነው። እንዴት ነው ይዛት የመጣው ይዞት እሱ እኮ ከእሷ ጋር የሆነ ነገር ባይኖረው ትላንትና ለትንሽ ደቂቃ ነው የሆነ ማስተካከለው ነገር ነበረኝ። ወጥቼ እስከምትመጣ አስገድሏት ነበረ፣ እንዳየኸው ማለት ነው። ካየኸው ግን ያው እሷ እሱ የሆነ ነገር ባይኖረት ያስወጣት ነበር። መጫወቻ፣ ሆን መጫወቻ፣ እራሷ ቤት እንደው ብቃ መሄጃ ትታ። ቆይ አንተ፣ ለምንድን ነው ከዚህ ቤት አትወጣላቸውም? እሺ፣ ለምንድን ነው የማትወጪላቸው? ለምንድን ነው የማትወጪው? ሳሚ ሲደርስ ሳሚ ምን አገባው? የቤቱ አላፊ እኮ ነጭ፣ እስቲ ማን ነው ያመጣሽ ብላ ለስራ እናንተ በቤት ውስጥ እንደው በሰው ቤት ሌላ ሰው ነው ሳሚና ሌላ ሰው ነው የሚያዘው እምኮ እሷነች የምትይዘው ያምናል። ወንድ እንደሆነ ራሱ እኮ ያምናል እንጂ እንገርሽ፣ ሳሚ ነው የዚህ ሁሉ ጠንሳሽ፣ ዋናው ሴረኛ ባለቤቱ ሳሚ ነው የሚጀምር። የታለሱ? የታለ? ምን ሊያደርግ ነው? እንዴት አይወጣም? እዛ ሂዶ ደግሞ ድጋሚ የቀረውን ደግሞ እንድደበድበው ነው የወጣው። ይሄ ወጠብሻ እንዲደበድቡን ይወጣ ያለ አንድ ሴራ ያለ አንድ ነገር ማ ነው? ስሜን ምን ስል ነው የምትጠራው? አንተ እንዴት ነው ማለት ለምንድን ነው እንደዚህ የምታደርገው? ቆይ ሲጀመር አንተ ሰላም ሰላም አይደለም፣ ቀድሞ ሌላ ነገር ለሷ የታመመችው ገና ሲገባ ቁጭ ትላላችሁ። ምን እያወራችሁ? ምን እያወራችሁ? ይሄ ሰውዬ ለምን አታስወጣው? አረ ሴት ነች እናት፣ ይሄ ነው ሴት? እንዴ? ተው እንጂ ድምጿ ስለወፈረ ድምጿ ስለወፈረ አይደለም። ሲጀመር ለምን አታስወጣውም? ለምንድን ነው የማስወጣት ለምንድን ነው የማስወጣት እ ሲከራከር እንደዛ እየደብደባ ለበደባ ታፈር፣ ቅድም እያገዘችን እኮ ተው እንጂ ወጥ የሰራች ምግብ እዚህ ጋር አሁን ሚት ልጆቹን ባቲዝ ኖሮ ይሄ ምግብ እዚህ ጋር አይሰራም ነበር። አንቺ ስንት ቦታ ትሆኛለሽ? አንደኛ አንቺ ምን እያልሽ ነው? ደግሞ አንቺ አውርተን እኮ ጨርሰናል አይደል እና ምንድን ነው የደበደብኳት? ማንን? እሷ እሷ እኮ ያለችው እኮ ስትይዘኝ ከላይ ላይ ለማስለቀቅ ስሞክር ወደቀችብኝ ያለችው ሳውን ስታስለቅቅ፣ እንደዚህ በጣም ሲይዝሽ ለማስለቀቅ ስትታገይ ሰው ሊወድቅብሽ ይችላል። እግዚአብሔር ይመስገን ማመስገን አንተ ብለሽ ሲጀመር አንተ ምን አግብቶ ነው? አምላክ ያገባኛል። እንዴት ነው የሚያገባ ያገባኛል? ለምንድን ነው የሚያገባ? ሰው የላትም ብላችሁ ነው የምትጮቱባት? ምን ማለት ነው ሰው የላትም ማለት? ከሚስቴ ሚስቴ እኮ ናት፣ ሚስቴ እኮ ነው። አትቆረቀርም ነበር? እኔ ለእሷ የተቆረቆርኩ አይደለም። እያገዘችንም አንደኛ ነገር ትሄዳለች፣ እያገዘች ነው መሄድ ባለባት ሰዓት ትሄዳለች። ለምንድን ነው አሁን አትሄድም? አሁን ማት እኔ ሰው አመጣ እያገዘችን ነው። አያ አይደለ፣ አንተ ምታመጣ ያለ አንድ ያለ አንድ ምክንያት አላመጣህትም። ማለት ማለት እሙን ዲኤሙን እንድደበደብና እንድገላት ነው አመጣው

ምንድን ነው? ሴት እኮ ነው የሚለው። ጎረም ሰዓት ባለ 10 ጊዜ ድምጿ ደግሞ ሲመስለኝ በፊት ተፈጥሮ አይሁን፣ አሁን ከተመታች እዚህ ጉሮሯን ከተመታች ወዲሁ እንደዚህ ሆነባት። ማውቀው ነገር የለም። እሱም በኋላ እና እሷ መታቻት አይደለ እና የመታች ቀን እዚህ ጋር ቪዲዮ አላየም። አንተ መረጃ ሙሉ መረጃ ሳይኖረት

ለምንድን ነው የማትወጣው? ስለምታግዘኝ። አንተም እኮ ዛሬ ነው የመጣው። ማንም ሰው ሳይረዳን ሲቀር እሷ እያገዘችን ነው ያለችው። የመጣችበት መንገድ ጥሩ ባይሆንም የምታደርጋቸው ስህተቶች ቢኖሩም ስቲል እሷ እያገዘችን እና ሲጀመር እሷ የመጣችሁ በደላላ ነው። በደላላ እንዳልመጣችሁ ነግራኛለ። እየተናገርኩ ያለሁት ነገር ስነ ስርዓቱን ጠብቆ የሚወጣ ከሆነ ይውጣ። ማየው ወጣ ከሆነ ምንም ያደረገ ነገር የለም። በሌላ ሰው የመጣች በደላላ ለምን አልመጣችም? እንደሌሎች በደላላ ነው የመጣችሁ። ደላላ ግን ምንድን ነው እሱ? ዩቲዩብ ላይ አይታት ከዛ የቤት ሰው የሚያግዘኝ ሰው ምናምን እፈልጋለሁ ግን አጣሁ ስል ጊዜ በሸፋፈስ ስችልበት እኔ ከሱ ጋር ምን አጨቃጨቀኝ? ከሱ ጋር የሚያጨቃጨቀኝ ነገር የለም። በታሱ ጅሊን ከሆነ ከቤታ ሶትል እሷ ጋር እገባለሁ። ተመልሼ ስወጣ እዚህ ጋር አይኑን እንዳለ ተው እንጂ እ ጨርሼ ትሰሚያለሽ አሁን የሆነ ማረግ ያለብን ነገር እናረጋለን። ደውል አዛኝ መንጎ አዛኝ መሳይ አንጓች ይላል ያገሬ ሰው። ወዱ አይደለም አዛኝ መሳይ ይመስላል።